የተወደደ ነው የሚሆነው። ካልሆነ ደግሞ ሁለት ረከዓ ቢሰገድ ቆንጆ ነው፣ ሱና ነው። ግን የኢህራም ሱና ተብሎ የሚባል ሶላት ግን የለም። ባይሰግድም ሰውየው ችግር የለበትም። እነዚህ አሁን የምናያቸው መሰረታዊ የሆኑ ነገሮች ናቸው። ቀለል አድርጋችሁ እዩት። ከዛ ገላን ይታጠባል። ሁለት ረከዓ ይሰግዳል። ከዛ የኢህራም ልብሱን ይለብስና ያሐርማል ማለት ነው። ከዛ በኋላ ወደ ጠዋፍ ቦታ

መኪና ውስጥ የሚሆን በእግር የሚጓዝ የትን ቦታ ይሄንን ተልቢያ ማቆም የለበትም። በጣም መደጋገም አለበት። ከዛ ልክ እየሄደ ከአባን በአይኑ እስከሚያይበት ሰዓት ድረስ ይሄዳል። ወንድ ልጅ ከዛ በኋላ ከአባ ጋር ሲደርስ የለበሰውን እንትን ፎጣ ቀኝ እጁን ያወጣና ያጣፋዋል ማለት ነው። ይሄ ቀኝ እጁን ቀኝ ትከሻው እንዲታይ ያደርግና ያደርጋል። ከዛ ጠዋፉን አድርጎ እስከሚጨርስ ድረስ ቀኝ ትከሻው ክፍት እንደሆነ ማድረጉ ይወደዳል ማለት ነው። ከዛ ጠዋፍ ጋር ልክ እንደደረሰ ባለፈው እንዳልኳችሁ ጠዋፍ ላይ እንደሄደ ከጀነት የመጣው ድንጋይ ሀጀረል አስወድ፣ ጥቁሩ ድንጋይ እሱ ጋር እንደደረሰ እንደዚህ እጁን ወደ እሱ እየጠቆመ አሁን ወደዛ አጠገቡ ለመድረስ በጣም ኃይለኛ ዛህማ ስለሆነ ከሩቁ እጁን እየጠቆመ አላሁ አክበር ይልና አንድ ብሎ ይጀምራል ማለት ነው። ጠዋፍ በሚያደርግበት ሰዓት ላይ ምንድን ነው አላሁ አክበር ብሎ ከሄደ በኋላ ሱብሃነላህ አልሐምዱሊላህ ላኢላሃ ኢለላህ አላሁ አክበር ሌሎችንም ዚክሮች የገራለትን ቁርአን እየቀራ ጠዋፍ ያደርጋል። ከዛ ዞሮ ልክ ሀጀረል አስወድ ጋር ከመድረሱ በፊት የካባ ጠርዞች አራት ናቸው አይደለ? ጠርዞች አንድ ጠርዝ ሁለት አራት አለ። ይሄ በሩ ጋር ያለው ጠርዝ ምንጀምርበት ነው ጠዋፍ ምንጀምርበት፣ ወይም ሀጀረል አስወድ የሚገኝበት ቦታ ነው። ሐጀረል አስወድ የሚገኝበት ይቺ ከርቭ ክብ ነገር አለች። እታች ላይ እንደምትመለከቱት ማለት ነው፣ ምስሉ ላይ ከርቧ ሐጀረል አስወድ እንትኗ ክቧ። ልክ በሩ አለ እዚህ ጋር ከበሩ አጠገብ ጋር ጠርዝ አለ አይደል? ከጠርዝ ጠርዙ ላይ ነው እንትን ያለችው ክብ ነገር ያለ። ልክ ብራማ የሆነ እንትን ነው እሱ ጋር ነው። ካልሆነ ደግሞ ማይታይ ከሆነ ወደዚህ ዞር ስትሉ ዞር ስትሉ ወደ እንትኑ ላይ ዙሪያ ሐረም መስጊዱ ላይ ፎቁ ላይ አረንጓዴ ማብራት ተንጠልጥሏል። እሱ አከ በሱ ትይዩ ትቆሙና ቢስሚላህ አላሁ አክበር ትላላችሁ። ከዛ ትጀምራላችሁ፣ የገራላችሁ ዚክር ታደርጋላችሁ። ዞራችሁ ስትመጡ እሱ ጋር ልትደርሱ አንድ ጠርዝ ሲቀራችሁ ሩክንል የማኒ ይባላል። እሱ እሱ ጋር ከቻላችሁ እሱንም መዘየር ይወደዳል። ካልሆነ ደግሞ በሩክንል የማኒና በሐጀረል አስወድ መካከል ባሉ ጠርዞች መሃል ላይ ረበና አቲና ፊዱንያ ሐሰና ወፊል አኸረት ሀሰነተን ወቂና አዛበናር የሚለውን ዝክር ማድረግ በጣም ይወደዳል። ሙስተጃብ ነው ብለው ያነሳሉ። ከዛ ይህን እያደረግን በዚህ መልኩ ሰባት እንቆጥራለን። ሰባት ስንቆጥር ሸክ ውስጥ ከገባን አምስተኛ ነው፣ ስድስተኛ ነው፣ ሰባተኛ ነው እያልን የምንጠራጠር ከሆነ መጨመር ካለ ትንሹን ቁጥር እንይዝና እንጨምራለን። ካልሆነ ግን እንደምንም ያው ትኩረት ማድረግ አለብን መጣር አለብን ላለመሳሳት ማለት ነው። እና ጠዋፍ ያደርጋል ሐጀረል አስወድ ጋር ሲጀም እንትን ብሎ ማለት ነው። ልክ ጠዋፍ ጨርሶ ሰባተኛው ቦታ ላይ እዛው ሐጀረል አስወድ ጋር ልክ ሲደርስ ሰባተኛው ያ ኸትማ ይጨርሳል። ከዛ በኋላ ልክ እንደ ወርቃማ ጎጆ ቤት የምትመስል ወርቃማ እንደዚህ የቆመች መቃሙ ኢብራሂም የምትባል ቦታ አለች። እሷንም ኢንሻአላህ ምስሉ ላይ እንደምታዩት ማለት ነው። መቃሙ ኢብራሂም የምትባል ቦታ አለች። ያ መቃሙ ኢብራሂም ማለት ነብዩላ ኢብራሂም ከነብዩላ እስማኤል ጋር ቤት ሲሰሩ ይህንን ከአባ ሲገነቡ ልክ አውቶማቲካሊ ቦታው ላይ ይቆሙና የእግራቸው አሻራ ነው ያለው፣ ውስጡ ጠጋ ብላችሁ ካያችሁት ማለት ነው። ይቆማሉ ከፍ ባለ ቁጥር ግንባታው ከፍ ያደርጋቸው ነበረ እና መቃሙ ኢብራሂም የኢብራሂም መቆሚያ ቦታ ማለት ነው። ስለዚህ እዛ ጋር በሱ ትይዩ ደኋላ ትመጡና ወተኺዙ ሚን መቃሚ ኢብራሂም ሙሰላ ብሎ አላህ ስለተናገረ መቃሙ ኢብራሂም ጋር መስገጃ አድርጋችሁ ያዙ ብሏል። ስለዚህ የመጀመሪያውን ረካ እዛ ቦታ ላይ ይቆምና ሱረቱል ካፊሩን ቁል ያ ይሁል ካፊሩን ይቀራል። ሁለተኛው ረካ ደግሞ ሱረቱል ኢኽላስ ቁል ሁወ ﷲ አሃድ ይቀራል። ሁለት ረካ ይሰግዳል ማለት ነው። መቃሙ ኢብራሂምን ፊት ለፊት ያደርገውና እሱ ወደኋላ ተመልሶ ሁለት ረካ ይሰግዳል። እዛ ቦታ ላይ ለመስገድ የማይመችበት ሁኔታ ላይ ከሆነ ያለው ወይም ሰዎችን አዛ አደርጋለሁ ብሎ ካሰበ መስጊድ ውስጥም ገብቶ መስገድ ይችላል። ዙሪያ ለሐረም ክልሉ መስጊድ ውስጥም ገብቶ መስገድ ይችላል። ሌላም ቦታ ላይ መስገድ ይችላል። ትልዩ ካልሆነ ደግሞ ግድ መሆን የለበትም ቦታውን የትም ቦታ ላይ መስገድ ይችላል ማለት ነው። ንያው ግን መቃሙ ኢብራሂም ላይ ለመስገድ መሆን ስላለበት መቃሙ ኢብራሂም ልክ እንደሰገደ ወደዛ እንዳትሄዱ መቃሙ ኢብራሂም እንደሰገዳችሁ ወደዛ ሳይሆን ተመለሱ። ተመልሳችሁ በሃጀረል አስወድ አካባቢ ወይም እዛ ከመድረስ አፈን መቃሚ ኢብራሂም እንደደረሳቸው አው ወደ ሰአይ መግቢያ መንገድ አለ። ቀጥታ ወደ እንትኑ ወደ ሐረሙ ወደ መስጊዱ ማለት ነው የሚያስገባችሁ መንገድ አለ። እዛ ቦታ ላይ በእንግሊዝኛም በአረብኛም ተጽፏል። ካልሆነ እንትን ጠይቁ ሰዎችን ሰአይ ማድረጊያ ቦታ ወዴት ነው? ሰአይ ማለት ሶፋና መርዋ የሚባል አለ። ፎቅ አለ፣ ምድርም አለ። እንዳትሳሳቱ ጠንቅቃችሁ ቦታውን ያዙና ከዛ ወደ ሶፋ

ከዛ ይመለሳል። ልክ ሲመለስ አሁንም ምን ይሆናል? ሶፋና መርዋ ላይ ቁርአን ይቀራል። በሚዞርበት ወቅት ላይ ማለት ነው፣ ቁርአን ይቀራል። እንደዚሁም ደግሞ የገራለትን ዚክሮችን ያደርጋል። እንደዚሁም እነ ሶፋ ወል መርወተ የሚለው የቁርአን ቅጽ ሶፋ ላይ በሚደርስበት ሰዓት ላይ ይደጋግማል። ከዛ በኋላ ግን አሁን ዞሮ ሲመለስ እዛ ሆኖ ማለት እዛው ቦታ ላይ ሆኖ ቁርአን ይቀራል ምንድነው

ማብራት እንትን ብሏል። ወደ አራት አምስት ማብራቶች ተደርድረው አሉ። እዛ ቦታ ላይ ሰዎችን ሲሮጡ ታያላችሁ። ወንዶች መሮጡ ይወደድላቸዋል፣ ይሮጣል። ከዛ በኋላ ወደ መርዋ ሲኬድ ይህን ያደርጋል። ከዛ ጸጉር መላጨት ወይም ጸጉር ማሳጠር ይህን ያደርጋል። ከዛ በኋላ ከላስ ጨረሰ ማለት ነው። አሁን እንዳጠቃላይ የኡምራ ስራ ይህንን አደረገ ማለት ኡምራ ጨረሰ ማለት ነው። ባጭሩ ባጭሩ ኡምራ አደራረግ። ያው ሀጅ ላይ ስትሄዱ ኡምራ መስራትም ስላለባችሁ ማለት ነው። እሱን ድጋሚ እመጣበታለሁ በሌላ ቪዲዮ። ያው ረዘም እያለ ስለሆነ የሚጠቅማችሁ ትምህርት ስለሆነ ግን ያው ሁላችሁም ሳታቆራርጡ አዳምጡት። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ